ሁላችንም እንዳየ ነው ዳጣ ቤተሰቧን አገኘች ብለን በእርግጥ ብዙዎቻችን ደስተኛ ነበር። ምክንያቱም አንዳንድ ስታወራ ሆድ የሚብስ የሚብስ ነገሮችን እያወራች የነበረው እናቴ ግን ምን አይነት ችግር ቢያጋጥማት ነው እኔን ጎዳና ላይ ያጣለችኝ? ምንስ ብትሆን ነው እኔን ጎዳና ላይ ያጣለችኝ ብላ ስትጨነቅ ብዙ ጊዜ ከቆየች በኋላ ነገር ግን ደግሞ እናቷን እንደሊሆነች አባቷን ይሁን ማን ይሁን የማናቀው ወንድ ልጅ እንደ ጣላት ነው የምናቀው የሚል ነገር መጣ። በዛም በኋላ መጀመሪያም ብዬ ነበር እናት እኮ በዚህ ልክ ጨካኝ አይደለችም። እንዴትስ አባቴስ ቢሆን እንዴት እንደዛ ሊያደርግ ይችላል ብላ አሁንም በሶ ማዘን ጀመረች። በዛም በኋላ እንዳየ ነው ሞጎስ አይ ዳጣ ተረጋጊ፣ ቀስ ብለን ቤተሰቦችሽን እንፈልጋለን። በአላት መሰረት ቤተሰቦቿን ፍለጋ ቀጠሉ። ከተወሰነ ቆይታ በኋላ ዳጣም ቤተሰቧን አገኘች፣ አባቷን አገኘች። ግን ደግሞ አባቷ ፊት ስቅስቅ ብላ ስታለቅስ የዘላለም ጸጸቴ ተመልሶልኝ ይሆን ወይስ ደግሞ እንዴት ነው? ነገር ግን ደግሞ ሁሉን ነገር እስከ ማስተካከል ድረስ ልጄ ነሽ ብዬ እንደ እርግጠኛ እንዲሆን ድረስ እዚህ ቤት ይቆያለሽ። ነገር ግን ደግሞ ልጅ ነኝ በሚለው ሳይሆን ይኸው ነገር ብዬ ቤት አስገባሽ ያለው። ከዛ ትቆያለሽ ከዛ ደግሞ አባትና ልጅ እንደሆን እናረጋግጣለን እያላት ነበር። ዳጣም ባዛ ተስማምታ እሺ ብላ ቤቱን ገብታ ነበር። ከገባች በኋላ ደግሞ ማቼስ ያቺ ህትዋናት ማናት የምትባለው ከእናቷ እንትን ላይ ያኒ ወርቁን ምናምኑን አንስታ እሷ እንደሰረቀች ወይንም ደግሞ እሷ እንደወሰደች አስመሰለች። እናቷ ምን ማለት የእንጀራም እናቷ እንደዛው እሬ ይቺ ልጅ ከመጣች በኋላ ነው ያጠፋው፣ እስከ ዛሬ ያልጠፋው ዛሬስ እንዴት ጠፋ? ይሄ ነገርስ እንዴት ሊሆን ይችላል? አይሆንም፣ ይችን ልጅ አስወጣልኝ። እንዴ ያስወጣልኝ ብዬሽ አለሁኝ። አስወጣልኝ። እኔ ምንም ነገር ማውራትና ምንም ነገር ማለት አልፈልግም ቢላ፣ እሷም አበደች። ዳጣም ባዛን ሰዓት ሆድ ቢሷታል። ምክንያትም እሷ የወጣች ከዛ ከልጁ እንጂ መጻፍ ሊገዙ እንጂ ምንም ነገር አድርጋ አይደለም። ስቲ መለስ ባማ ቤት ተሰብ በሙሉ ፊቱ ተቀያይሮ ጠበቃቸው። ከዛን ሲገቡ ግራ ተጋብቶ እንደ ምን ተፈጥሮ ነው ምን ሆኖ ነው ምን ሆናችሁ ነው ቢላቸውም፣ ይህች የዳጣ የእንጀራ እናት ተነስታ ጎሮሮዋን እንቅታ አድርጋታለች። ዳጣን ማለት ነው። ዳጣ ምንድን ነው የተፈጠረው ነገር እኮ አላቅም። ምን እየሆናችሁ ነው? ምንድን ነው ይሄ ነገር? የወሰሽው ነገር ትመልሽ እንደሆነ አሁን ነው ማለሽ፣ ካሊ ሆና ደሞ እዚህ ነው ሲጥ አድርገ የሚደፋሽ እያለች። አዳጣም ግራ ቢገባትም ግን ደሞስ ምንድን ነው የጠፋው ነገር? የጠፋው ነገርስ ምን ቢሆን ነው ይህንን ያክል የሚሆኑት? እንዴትስ እኔ ሳልመጣ በፊት ያልጠፋው ነገር አሁን እኔ ከመግባት የሚጠፋው ነገር? እኔ ሳልወሰድኩኝም በህርግጥ መጀመሪያ ነበርኩኝ። የዛኔ ወድጄ ሳይሆን ግድ ሆኖብኝ የሚበላው የሚጠጣው ስላጣሁም ሲሪ ብኝ አማራጭ ስለሌለኝ የሰው እጅም ላይ የሰው ኪስ ላይ እጄን ማስገባት ጀመርኩኝ። እንዲሁም ደግሞ ስልክ የመሳሰሎች ሞባይሎችን መስረቅ ጀመርኩኝ። ያንንም ደግሞ አሁን ተውኩኝ። የዛኔ ምክንያትም ማደርገው ከመሞቴ ይሻለኛል ብዬ ነው። ጎዳና አደኩኝ፣ የሚያስጠጋኝ የለም። ማደሪያ ይዛ ቀኑን ይዛው ጎዳና ስለሆንኩኝ ማን ብዬ የማን ቤት ልግባ? የዛን ሰዓት አማራጭ ይህንን ነገር ማድረግ ጀመርኩ። አሁን ለማን ብዬ ለምን ብዬ ይህንን አደርጋለሁ? እኔ የራበኝ ቤተሰብ እንጂ ምንም አይደለም። ገንዘብም ቢሆን ቦታ የለኝም፣ ለኔ ቦታ አልሰጠውም። ምክንያትም ገንዘብ ስናገኝም እንደዛው ስናጣም እንደዛው። ስለዚህ እኔ አሁን የራበኝ በዚህ ሰዓት ቤተሰብ እንጂ ማንም ምንም አይደለም። እህቶች አሉኝ፣ ደስ ብሎኛል። ወንድሜ ይመስለውኝ ነበር፣ ነገር ግን እሱ ወንድሜ አይደለም። ባይሆን ሁላቸውም ደስ ብሎኛል። እህቶቼ ለኔ ከሚሊዮን በላይ ናቸው። ይህንን ነገርስ አንተ ምሽክ ቢላ አምና ይህንን ነገር ተቀበልከው ወይስ ስትለው አባቱን አባቷ አይ ተረጋጋ፣ አንቺ ስሜት ይልት ሆኝ አይደለም እስቲ እኔስ ምን ልበል? አንቺ ሰቲ መጪ በፊት ጠፍቶ የማያቅ እቃ እስከዛሬ የኖረው፣ አሁን አንቺ ከመግባትሽ ይሄ ነገር ሲጠፋ ግድ ሆኖብኝ እንጂ አንቺ ወሰሽው አላልኩኝም። ግን ደግሞስ እስቲ አንቺ መስቢው አንቺ ስትመጪ ያልጠፋው ነገር አሁን አንቺ ስትገቢ ጠፋ ቢባል ማንም ሰው የሚያስበው ነው ያሰብኩት ቢላትም ዳጣ ስቅስቅ ብላ አልቅሳ በቃ እንደ ፈለከው አስበው እኔ ግን ከዚህ ነገር ንጹሕ ነኝ ቢላ ትወጣለች። ከዛም ከቤቷ ሰራተኛ ይገናኛሉ። በቃ አፍሽሬ አትይዘኝ ዳጣ እትዬ በጣም ሀይለኛ ናቸው የጠፋውን እቃ ደሞ

አብሌት ታቅ ነበር። እኔ እንጂ ምን ነው ግን አይ ምንም ብቻ አንቺ አትጨነቄ። ቴዲዬን እኔ ህይወት ግን ስታስጣላ የትን ብሄት አዲስ ስቃይ፣ አዲስ ፈተና ስትላት ነይ ስትሊ ቀፋሽ እያለቻት እቅፍ ደረገቻት። ሰራተኛዋን ዳጣም እንደዚያው ይቺ ልጅ ግን እኔ ሳስባቸው ሳስባቸው ዞሮ ሰራተኛዋና እናም ዳጣ እናትና ልጅ እየመሰሉኝ ነው። ምክንያትም ይቅፍ እያደረገቻት ያቺ የሆነ ስሜት ይሰማታል። ጠረንሽ ደግሞ እንዴት ነው የሚጣፍጠው እያለቻት ነበር። ዳጣም እንደዛው ያንቺም ጣረን እንደዛው በጣም ነው የሚጣፍጠው እያሏት እየተባባሉ እርስ በራሳቸው እንትን ይላሉ። ግን እናንተ ይህንን የዳጣንና እንዲሁም ደግሞ የሰራተኛዋን ሁኔታ ሲታዩ ምን ተሰማቸው? ባይርገጥ እኔ ሳስበው የምር ሁለታቸው እናትና ልጅ ይያመስሉኝ ነው። ዞሮ ይሄ ነገር የማይቀር ነገር ነው የሚመስለኝ፣ ያኔ እናትና ልጅ መሆናቸው ማለት ነው። ከዛ የሚቀጥለው የእኔ ወጥዋን ምን አባሽ ነው ደሞስ

እንደትናገር ተናገር። ለሌላ ሰው ዳጣ ኬክ ጋበዛን፣ እንደት በቃ አሁን እኔ ልብሴን ቀይሬ ልምጣ፣ አንቺም ልብስሽን ቀይሬ እያላት እሱም ይሄዳል፣ እሷም ይስጥላለች። አይ ይሄ ልጅነት። ነገር ግን ስትታይ እኮ ያን ትናንሽ ልጅ አትመስልም። መስለም ልጅ ተዋ። ባይሆን ደግሞ በመጨረሻ ላይ ያኔ ሁሉንም ነገር እየተናገረች ነበር፣ ምክንያቱም አትናገሪ ቢሏትም ነገር ግን ደግሞ ማናገሯ አልቀረም። ለእህትዋ ማለት ነው። የት ሄዳችሁ ነበር ስትላት፣ ናታን ኬክ ጋብዞን ይዛ ሄደ ነበር። ዳጣም ነበረች እንዴ? ያቺ ሌባም ነበረች እንዴ? አዎ ነበረች እሷም እያለችት ቤት ከመጣች በኋላ ለሷም ተናግራለች። ነገር ግን ደሞ ደስ የሚለው ነገር እህትዋ ያደረገችውን ወይም ደሞ ሰረቀችውን ወርቅ እንትን ትናገራለች። ላና ዳጣ ማለት ነው፣ ውሀዬ ታመቼሽ እንዴ? አንቺ ደሞ ምንድነው ነው ጠይቀያት። ይሄ አይጠየቅም አሁን ለምን ሲባል እንዴ፣ ይሄ ምኑን ነው የሚጠየቀው? እንዴት እንዴት ነው ማለት ጠይቃት፣ ታመቼሽ ወይ አልተመቼሽ ወይ እያልኳት ነው። አይ ሲጋ ያዛ ድማት ዲማተ ሊያጫውተሽ እንደማይችለው ሁላ ውሀም ደሞ እንደዛው ኬ ያዘች ቢታወሬ ኦኦ ቢቲ ምን ቢቲ አትሰማሽም ደግሞ ትላንት እኮ ስትጨነቅ አይች ሃለሁን አትጨነቅ አትጨነቅ ባኬ ተጨንቄ ደሞ ቢረዳሽ ጥሩ ነበር ግን ደሞ ምን ረዳሁሽ እኔ እኮ ብዙ ፈተናዎች ተደራርቦብኝ አውቃለሁ ስለዚህ ስለዚ ምንም አይደለም? ግን ማይን አትቀየሚያት ያው የጠፋው እቃ ሲላት አይ አልቀየማትም ለምንድነው የሚቀየማት ግን ደሞ ይህ ፊትሽ ነው የሚያጠራጥረሽ? እንዴ ምን ማለት ነው? የሚገዛ ሰው ይኖራል እንዴ? ምን ሆን እንዴ ፊቴ ነዋ። እያሉ እነሱም እየተቀላለዱ፣ ከዛን ከተወሰነ ቆይታ በኋላ ውሃ ኬክ ጨምሮልኝ ትላለች። አይ እኔ እኮ ተማሪ አይደለሁኝ እንዴ? ይሄንንስ ደግሞ እስኪ አመጣለሁኝ። አሁን በቃ ድጋሚ የለም። ግን ደግሞ ውሃ አንድ ነገር ልጠይቀሽ፣ ቆይ ግን የማየን የጠፋው ነገር አይተሽዋል እንዴ? አዎ አይቼዋለሁ። ምን አዎ፣ እንዴት? እንደ እህቴ ናት። እህቴሽ ምንድን ነው አደረገች? አንስታ ኬሷ ውስጡ ስታስገባው አየሁኝ። ይሄ ምንድን ነው ብዬሽ ስጠይቃት ደግሞ በጥፌ አለችኝ። ነው እንደ ነገሩ እንደዚያ ነው። ያቺ ልጅ እኮ የሆነ ነገር አስባለች እያለ በውስጡ እያሰባ ዳጣ በሳተ በጣም ደስተኛ ሆናለች። እንዴ አደረገችው፣ ምን አደረገችው? አይ እኔ አላቅም? ግን አይ ያለው ሲል በጥፋ ጠፍተኛ ወጣሁ። የእኔ ግን ደግሞ እሷ ኬስ ነበራለች። ከዛ ይሄ የምር ደስ ይላል። ምክንያቱም ይህንን ዳጣ ምንም አይነት አታቅም። ይሄ ምን ያድርጉ ምን ምን ያንሰው ምን የሚታወቀው ነገር ስለሌለ እነሱ ከዛ ደሞ ተመልሶ ቤት ሲመጡ ነው ሌላ ነገር እንትን እየሆነው። ለማንኛውም አንዳንዴ ያኒ ያደረግነው ነገር ራሳችን ደሞ ዋጋ ያስከፍለናል። ይቺ ልጅ ደሞ ይቺ ልጅ ደሞ ይሄ ልጁን ስለምታፈቅረው ከዳጣ ደሞ ጥሩ ቀረቤታና ጥሩ እንትን ሲሆኑ ያኒ በሌላ ነገር ወስደው ነው ይህንን ሁላ የምታደርገው አይ ኮሃላ መጣ አይና ወጣ አሉ ኮሃላ ይማ መጥታ እንደዛማ አታደርገኝ፣ እያለች እያለች ይህንን ወርቅ ዳጣን እንትና አደርጋለሁ ብላ ወስዳ፣ በኋላ ደሞ ይሄንን ውሀ ይሄንን ነገር ስትናገር፣ ከዛም በኋላ ደሞ ከዛም በኋላ እሱም ለአባቱ ሲነገር አባቱም ደሞ ቦርሳውን አምጥቶ ከፋችው ሲላት ነው፣ ቪዲዮ ያለቀው ማለት ነው። ይሄ ማለት ደግሞ ያ ዳጣ እውነታ ወጣ ማለት ነው። ለማንኛውም ይሄን ይመስላል። ሁላችሁንም በያላችሁ በሰላማችሁ ይብዛ። እስኪ የሚቀጥለው በሚቀጥለው እና